እንዲያውም ጁራት አልጠላ ሳይበላኝ አልቀርቷል። አልቀሸዋል አንቺ እንኳ ነበረ ወጥቼ ነው አሁን እና ገና ነበረ

ሸጋ ነበር። ግን አንቺ በዚህ በሴት ጉዳይ እና ነው ነው ምን አንቺ አንቺ ወዳናሽ እንኳን ለተከርቸ

ይበይ ፍራ ነው ቆይ ብዬ ነው እንጂ። ኧረ አንተ እንጨት እንደ ምን መፍለጥ ሙያ ነው ብለሽ አንተ በመስክናቸው

እለሁ በላይነሽ እንትን እንግዲህ በኋላ እሙች ልሽ አንገት መድፋት መቆዘም እንደው መተከዘ አንቺ አያስፈልግም። እንደው አታስቢ ደህናውና ራሽ ተዚህ ተቆላውም ተደጋውም ፈላልጎ ማለት መተከዘ አያስፈልግም።

አዝመረው ስ እንዴት ነው? እኔ የምልህ በላችሁ እና አልመለስክልኝ። አዝመረው ስ እንዴ ነው? አዝመረው ደህና ነው ያለሆ እኮ ደህና ዝም ብሎ ሸጋ ነው ሸጋ

አንተ ቁጭ ነው? እኔ ያደለው ሌላ አንትን ይላል። ምን ችግር አለው ብንተጋገዝ? ደግሞ ወቀጣ ወቀጣ ለኔ ነው።

በላቸው አይጠይቅም። ነገሩ ቀስ ብለህ ማነህ በላቸው። ኧረ ችግር የለም አታስ ድቅቅ አድርጌ ተስር ይዟል አሸበድ ማፍራት ትችላለች እና ምን ችግር አለው? ምን የሴቱን የወንዱን ብትል ሙያ ትንሽና ትልቅ፣ አምጣልኝ እንጂ ዋ እንዴት ምን ያቅተኛል? ሰው ይሙት በላይ ነበር። ወጉማ በናቸው ባለበት ልሞክር ብዬ ፍንጃሉ ሰብረ ጨርሰው ሰፋ አድርጊ ነው። ሂጅ እውጭ እጡ እኔ እጁ አለው አንተ አፏ ጠባብ ሆና ስወቅጠው ጠጣ ወቀጣ ምን አይመስሉ ታስቀኛለህ። ግን እሙት ያደለው ሌላ ይወቅጣል። እንኳን ቡና ስራ

ያኛቸው ደግሞ እኔንም ማጠጣል ትወዳለች። አሁን ርቃ ይሞታል። ምን እንደማታውቀው እንትን አልክ እኮ የሀገሪት ሁኔታ እንደው ይታወቃል። እንደው ከመጣሁ ብዙ አመት ሆነኛ፣ አይደል እንዴ ሳየው እንደው እኮ መልካም እድሮ እንደው ግርም ብሎኝ ነው። በጣም እንጂ እኔስ እንጃ ይሆኑ መሰለኝ። እኔ ሳስብ እንደዛ መሰለኝ። ያኔ እኔም ለለቅሶ መጥቶን አገሬ ክናት ተው አንተዬ አገርን አገር ይበልጧል የሚባል እኮ እውነት ነው። የኛ አገር እንዲሆኑ ይሄን እስቲ አራንቋ ሆኑ ምን እኔ እኮ በዚህ መስሎኝ ነው። ያው በዛች መሽዋለች ያለኝ በዛች በኩል ነው። ልክ ብለን ዝም ብለን እሺ እንደው አንተ ብለን አቲ የነገረ ግር እያለኝ ነው። በዚህ መሰለኝ። ምን አይነት ቤት በዚህ ነው። ኧረ በእሷ አ ቆይ ቆይ ቆይ፣ ሰው መጣ ሰው መጣ፣ ሰው እየመጣ ነው። እሺ አስኪ ከመንገዱ ላይ ወዲህ፣ እኔ መንገድ ዘጋ አድማሱ ጠይም ዴልዴል ያለኝ እንደው ሳቅ ጨዋታ የምትወድ እጅነ ምን እና ምን ወ ምን? በደህና ነው። አረክ ነመናች በደህና ነን። ወገነን ተሌላ ቦታ ልንጠይቅ መጥተን አሁን እንዲው ግራ አለን ግር ብሎን ወገነን። እ ምን ነው ወገነን ፈራሽን እንዴ? አረ ምን ያስፈራኝ። እሱም ወገን ተሆናችሁ መምሪ አ ሸገነው እንጂ እነ መንገዱ እንዴት ነው? በደህና መጣችሁ። አረ ሰላም ነው። አረ